ይሄ የዱባይች የተደገሰ ሰርግ ነው። ቡታጅራ ላይ ደግሞ ጾም ተፈቶ ከፋሲካ ውጪ ቅውጥ ያለ ቡታጅራን እንዲህ እንዲህ አንቀጠንቀጠ ሰርግ እንደሚኖር እርግጠኛ ነኝ። ኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ለዓለም የምትገኙ የፋሲካ ቲዩብ ቤተሰቦች ሰላም፣ እንዴት ናቸው? በያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብዝቼ ል ማንተ ተመኝቻለሁ። እንዴት ናችሁ? ዳራችሁ ወይ? እኛ እንግዲህ ከረምት እየገባ ነው፣ ብርድ እየመጣ ነው፣ ጃኬትም እየለባበስን ነው ማለት ነው። አላችሁ ጓደኞቼ? ያው ሰሞኑ ሶሻል ሚዲያው ሲታመስ ፋሲካ ቲዩብ የት ጠፋች ብላችሁ እርግጠኛ ነኝ እየገባችሁ ቻናሌ ቼክስ ስታረጉ ነበረ እርግጠኛ ነኝ ዝም ብዬ ዝም ብዬ ሲታየኝ ማለት ነውና ያው ሰሞኑ እንደምታውቁት ሰርግ የሰርግ ድባብ ሰርግ ሰርግ ይሸት ነበር ሚዲያው። እና በነገራችን ላይ አንድ ነገር ስነግራችሁ እኔ የሰው ደስታ ያስደስተኛል። ባይዘዌ ግን ደግሞ እኔ በሰዎች ዘንድ ትንሽ ቅሬታ የምፈጥረው ምን እንደሆነ ታውቃላሽ? እውነቱን ሀቅ ሀቋን እናገራለው ብዬ ነው በሰዎች ዘንድ ይቅርታ ወይም ደግሞ ቅሬታን ያ ባህርዬ ግን አሁን አሁን እያስወገድኩት ነው። ምክንያቱም በዚህ ምድር ላይ ስታስመስሉ ነው የምትወደዱትና በዚህ አጋጣሚ ያው ሰሞኑ ጠፍች የነበረ ያው ይሄ ፍትፈታ መስራት የነበረብኝ ትላንትና ወይም ከትላንት ወዲያ ነበረ። እኔም እንደ አንድ ሴት እንደ አንድ ዩቲዩበር ወይም ደግሞ እንደ አንድ የሚዲያ ሰው የተሰማኝን ሀሳብ እና አስተያየት መግለጽ እፈልጋለሁ። በዚህ አጋጣሚ አብርሽና ሩታ እንኳን ደስ ያላችሁ። ባይዘዌይ የሰው ደስታ ከሚያስደስታቸው ሰዎች ውስጥ እኔ አንዷ ነኝ። በነገራችን ላይ በአንዳንድ ነገር ብቃወማችሁ ማለት ነውና፣ እንኳን ደስ ያላችሁ ሰርጋችሁ ዱባይ ላይ አድርጋችሁ በጣም የሚያምር ሰርግ ነበረ። ኤንዌይስ ሁላችንም የምንመኘው ሰርግ ነው። ሰርጋችሁ እንኳን ደስ ያላችሁ። በልጅ ደግሞ እንዲባረካችሁ ምኞታችን ነው ማለት ነው። ይሄ ፍቅር እያየ ነው ከእንትን ተነስቶ ከእንትን ተነስቶ እያየ ነው። ሁላችንም አስደስቶናል ብዬ አምናለሁኝ። ሌላ ደግሞ አንዳንድ ትችቶችም እያየሁ ነበረ። ያው እንግዲህ እኔ የተሰማኝን እንደ አንድ ዩቲዩበር እንደ አንድ ግለሰብ ነው መፈርደው ብያችኋለሁኝ። ስት ስትካለብኝ እዚህ ጋር ስህተተኛ ነሽ ማለት ትችላላችሁ። የተሰማችሁን ኮመንት እናንተ በኮመንት ማረም ትችላላችሁ። ምንድነው? ያየሁት ያው አብዛኞቻቸው ኮሜንታተሮች ሲሰርጉ በርግጥ ያምር ነበረ። በዛ ላይ ደግሞ ያሳመረው ዱባይ ላይ መሆኑ ደግሞ በጣም ደስ ይል ነበረ። ያው የመዳም ቅመሞችም ሲጠብቁት ነበረ። እነሱ በእንደዚህ አይነት ሁኔታ ባያገቡ፣ ለሰው ደስታ ግን የሚጨነቁ ናቸው የመዳም ቅመሞች ለሰው ደስታ ይጨነቃሉ። ይሄ ይሄ ነገራችሁ እኔ እወድላችኋለሁ፣ ውድ ጓደኞቼ። እናንተም የሰው ብቻ ሳይሆን እናንተም እንደዚህ በአማራ ሁኔታ እንድታገቡ ደግሞ እኔ የቢላል እናት የዘወትር ምኞቴ ነው፣ ለናንተ ማለት ነው። ሁሌ ለሰው እንዳጨበጨባችሁ ሁሌ ለሰው እ ምንድነው እንትን እንዳላችሁ እንዳትቀሩ ብቻ እኔ የዘወትር ምኞቴ ነው ለእናንተ እና እንኳን ደስ ያላችሁ፣ እናንተንም ማለት ነው። በዚህ አጋጣሚ ምን ምን እያየው ነበር መሰላችሁ፣ ያው ሰርጉ እኔ በና አብርሽ አንድ ስህተት አይቻለሁ። ስህተቱ ምንድነው? በጾም ማድረጋቸው። ምክንያቱም የሚከተላቸው ህብረተሰብ ከ መቶ ሰባ ፐርሰንት ኦርቶዶክሶች እንደሆኑ ነው ያየውት። ኮመንት ላይ ማለት ነው። ምክንያቱም እነሱ በነገራችን ላይ ይሄ ጾም እነሱ ላይ ላይ መለከታቸው ይችላል። እነሱ እኔ ሩታ እንደማቃት ጴንጤ ናት፣ በነገራችን ላይ አብርሽ ግን እርግጠኛ አይደለሁም። አብርሽ ክርስቲያን ይሁን ጴንጤ ይሁን እርግጠኛ አይደለሁም። እኔ ጓደኞቼ የማላቀው ነገር አላወራም። ሩታ ግን እኔ እስከማቃት ጴንጤ ናት። ሀታ ማርቆስ ጴንጤ ነው፣ ገባችሁ? እና ጾሙ አይመለከታቸውም እነሱ። እነሱ ያሰቡት እነሱ በሚከተሉት ነው። እናንተ ግን ትንሽ ቅሬታችሁን አስፍራችኋል። ምናልባት አላሰቡትም ሊሆን ይችላል፣ ይሄ ነገር አላስተዋሉትም ሊሆን ይችላል። በጾም ሰርግ መደገሳቸው ማለት ነው። ያው እንደምታውቁት ብፌውም ላይ የጾመኞች ተብሎ ተለይቷል፣ የሙሽሮች ተብሎ ተለይቷል። ሙስሊሞች ግን ከየትኛው እንደበሉ አላህ ወዓለም አላውቅም። ሙስሊም ያው አብዛኞቻቸው የማዳም ቅመሞች ሙስሊሞች ነበሩ። ሲጨፍሩ ማያቸው ያው ከነ እንትም ብትወሩ ግን እንደዚህ ፎቶ ተቃፋችሁ በተነሳችሁት ነገር እኔ አልደገፍኳቸውም። ስፔሻሊ ሙስሊም እህቶች ማለት ነውና፣ ኤንዌይስ ደስ ይል ነበር ሰርጉ ማለት ነው። እንኳን ደስ ያላችሁ። እንግዲህ ቡታጅራ ላይ ደግሞ ይሄ የዱባዮች የተደገሰ ሰርግ ነው። ቡታጅራ ላይ ደግሞ ጾም ተፈቶ ከፋሲካ ውጪ ቅውጥ ያለ ቡታ ጅራል እንዲህ እንዲህ አንቀጠቀጠ ሰርግ እንደሚኖር እርግጠኛ ነኝ። ያው እንግዲህ ከሰርጉም ውስጥ አንዷ እኔ ታዳሚ ነኝ። ጓደኞቼ አብርሻ አይለቀኝም። ያው ከዚህ በፊት ብታቸውም ከዚህ በፊት እንትን ብለውም ሰርጉ ላይ እንደማይተወኝ ልቤ ይነግረኝ ልቤ በነገራችን ላይ ሚዜ ይሆናሉ ብዬ የጠበቅኳቸው ኤፍሬም፣ ማርቆስ፣ ብሩክ እንትና ረጅሙ ሙስሊሙ ልጅ ብስምላህ ሙቤ ሙቤ ምናምን ነበረ። ሚዜ ይሆናሉ ብዬ የጠበቅኩት እና እንደምታውቁት እንግዲህ አላየኋቸውም። ለምን እንዳለ ያው ስለ ሙቤ እመለሳለሁ በሌላ ቪዲዮ። ሌሎቻቸው ግን ማርቆስ ብቻ ነው ያየሁት እዛ ላይ። ኤፍሬም አላየሁትም። ብሩክ አላየሁትም። እና ሚዜ ይሆናሉ ብዬ ጠበቅኩት እነሱን ነው። በነገራችን ላይ ይሄ ሰርግ አይደለም። ትክክለኛ ሰርግ የሚዘጋጀው ጾም ፍቺ ያው የነአብርሽ ቤተሰቦች አብዛኞቻቸው ክርስቲያኖች ናቸው። በጾም ሰርግ አይደገስም ኢትዮጵያ ውስጥ ታውቃላችሁ። ትክክለኛ ፍቺ ጾም ፋሲካ ውጪ ነው። ፋሲካ ከተፈታ በኋላ ፍቻቸው ከተፈታ በኋላ ድግስ ድግስ ትልቅ ኮንሰርት ያለው ያለውና ሁላችሁም ትመጣላችሁ፣ ሁላችሁም ትጋበዛላችሁ፣ ሁላችሁም ብፌት ታነሳላችሁ። ጋባችሁ እና ያው ኤፍሬም እንደምታውቁት በእምነቱ አይደራደርም። በነገራችን ላይ ቡታጅራ ውስጥ በእምነታቸው ማይደራደሩ እኔ ሶስት ዩቲዩበሮች ብቻ ነው ማቀው። በእምነታቸው ማይደራደሩ ኤፍሬም፣ ነጻነት፣ ዊና የሚባለው ልጅ በቃ በእምነታቸው አይደራደሩም አልኳችሁና ያው እነሱ አላየኋቸውም። በዚህ ላይ እንግዲህ በጽሁም ሰርግ አንታደምም ብለው ይሁን ዱባይ መሄድ ለመሄድ ፕሮሰስ አልተሳካላቸውም ይሁን እሱ ራሳቸውን ነው የሚያውቁት። ያው ሰርጋቸው ያበደ ነበረ። እኔም ግን ዱባይ መጥቼ ሳገባ ያው ሁለተኛ የማግባት እቅድ አለኝ። ጓደኞቼ ያው የኔባል ዱባይ አይደለም የሚኖረው ሳውዲ ነው ሳውዲ እስተራሃ ይዤ ሰርግ ብደግስ እንደዚህ ታደምቁልኝ? ይሁን ወይስ የእኔ ሁለተኛ ሲሆን ምን ታደሙም? ይሁን በነገራችን ላይ እኔ በቅርብ ሰዓት ሳውዲ ይመጣለሁ። ሳውዲ ብመጣው ደግሞ ያው የእኔ አድናቂዎች ከመቶ ዘጠና ፐርሰንቱ ሳውዲዎች ስለሆኑ ነው ወላሂ ዩቲዩብ ላይ ገብቼ ሳይሆን ማለት ነው። ከመቶ ዘጠና ፐርሰንት እንዲሁ ሳኡዲ አረቢያ ፊት ለፊት ናት። በቃ በአንደኝነት ደረጃ እኔ የሚከተሉኝ ሳውዲ አረቢያዎች ናቸው። ስለዚህ የእኔ አድናቂ በብዛት የሚኖርበት ሀገር ነው የምሄድ የምፈልገውና፣ እንደምታውቀው እኔ እስተራሃ ምናምን እከራያለሁ አላላችሁም፣ እዛ አጎቴ አለ፣ አጎቴ ቤት ነው ማርፈው። ያው አጎቴ ቤት እየመጣችሁ እኔን ፋሲካን ታናግሩኛ አላችሁ ማለት ነው። ይሄ ነው በቃ እውነታው። ጓደኞቼ አብርሽና ሩታ የደስታችሁ ተካፋይ ሆነናል። ባለንበት የቡታጅራ ዩቲበሮች እንኳን ደስ ያላችሁ። የእውነት የእውነት ለመናገር ወላሂል አዚም እኔ በቃ ሳያቸው ማለት ነው አላደለ የሆነ ወንድማችሁ ምናምን የሚያገባ ብቻ፣ የቡታጅራ ልጆች እኔ ከነሱ ጋር ብዙም ባልግባባም የቡታጅራ ልጆች ስለሆኑ ብቻ ወላ የሆነ ውስጤ የሆነ የደስታ ስሜት ተሰምቶኛል፣ ሐቂቃ ስነግራችሁ ማለት ነው። እና እንኳን ደስ ያላችሁ። አንዳንድ ቲክቶክ ላይ ደግሞ ሲያፋጥጧቸው አየው ሲያፋጥጧቸው ምናምን አየው። በነገራችን ላይ እነሱ ላይ ምንም ጥፋት የለም። እኔ አይመለከታቸውም። እነሱ እኔ እንቺ ከተባልኩ እቀበላለሁ ጓደኞች፣ እቀበላለሁ። ሲጀመር ደግሞ ጠሪ አክባሪ ነው። እኔ ሰርጌ ኑ ብዬ ከጠራኋችሁ ጠሪ አክባሪ ነው። ሰርግ የሚጠራችሁ ሰው የሚያከብራችሁ ሰው ነው። ስለዚህ ብታደንቁትም ባልታደንቁትም። እስከጠራችሁ ድረስ እናንተ ፈቃደኛ ከሆናችሁ ሰርጉ ላይ ለመታደም የመታደም መብት አላችሁ። ጠሪ ደግሞ አክባሪ ነው ጓደኞቼ። ስለዚህ እኔ አሁን ላይ አሁን ላይ በአብርሽና በሮታ ስህተት እየታየኝ አይደለም። በቃ ስህተት ስህተት በማን እንደታየኝ አሁን ላይ መናገር አልፈልግም፣ ግን እነሱ ላይ ወላሂ ስህተት እየታየኝ አይደለም። አሃ በቃ እነሱ ቪዲዮአቸው ነው የሚሰሩት ሰው የሚከተላቸው የሚያደንቃቸው እራሱ ነው እንጂ በግድ እነሱ አላስገደዱ ገደዱ። አሁንም ቢሆን ማለት ነው ስጦታ የሚሰጣቸው ሰው በግድ ስጡን ብሎ ብለው አላስ ገደዱ ስለዚህ ጓደኞቼ ያው እነሱ ላይ አሁን አሁን ላይ እኔ ጥፋት እየታየኝ አይደለም። በፊትም ጥፋተኞች ናቸው ብዬ ስተቻቸው ነበረ። የመዳም በጎች ሶሪ፣ የመዳም ቅመሞችን አግዤ ማለት ነው ግን እነሱ ላይ አሁን አሁን ላይ ምንም አይነት ጥፋት የለም። ይቅር በሉኝ። ከዚህ የፊት በእናንተ እናንተ ተስተች የሰራሁት ቪዲዮ ላይ ይቅርታ አድርጉልኝ። ወላሂ ምንም ስታልታየኝ። መኪናው ሰው ተመከረ ተመከረ ተዘከረ ተዘከረ ካልሰማኝ ምንም ማድረግ አይቻልም። የፈለገው ነገር መስጠት ይችላል ማለት ነው እና አብሮክ እኔም በቅርቡ መጣለው ሳውዲ ጣብቁኝ። ተቀስተራ ተካራይቺ ሁለተኛ ድል አድርጌ ነው ማገባው ማለት ነው። ስለዚህ ትመጣላችሁ ስጦታ፣ ትሰጡኛላችሁ ይሄ ነው በቃ ያለው ነገር። ሌላ ምንም አዲስ ነገር የለውም። በሌላ ቪዲዮ መጣለሁ። ቻው።